ሰዎች እባላለሁኝ እንደ ሁኑ የተሰራ ጓደኛ ነኝ። ዛሬ የመጣ ነው አዲስ ዩቱብ ከፍተን ሰብስክራይብ ላይክ ሼር እንድታረጉ አንድ ሺ እንድታስገቡ ነው። አንድ ሺ ከገባች በኋላ አራት ሺ ዋች አወር ከማድረግ በኋላ ሞኒታይዝ እንድትሆን ተደ ማለት ነው። ሰብስክራይብ እያደረጋችሁ አንድ ሺ እንድትሞላ አግዟዋት ማለት ነው። እና በጣም የምትማመንብሽ

ትልቅ ቦታ ያለው ማለት ነው። ትልቅ መንገድ ካለን ተስፋ አይቆረጥም። ሰዎችን ሰዎች ግን ያበረታቱናል እና እናንተም እንዳታሳፍሯት ሰብስክራይብ አድርጓት። አዲስ ናት ማለት ነው። በጣም የመስራት ፍላጎት አላት። ያኔ ዛሬ ከፍታለሁ ነገ ከፍታለሁ እያለች ነው ከስራ ምናምን ስለማይመቸኝ ቆየች እንጂ መክፈት ከፈለገች በጣም ቆይታለች። ቁጭ ያለን ችግር አሁንም አልተፈቀደም። ታይ ቴሌግራም አለ ታሪፍ አንተፈቀደም። አዎ ዛሬ ነው የተከፈተው አካውንት፣ ዛሬ ነው የተከፈተው። ሰብስክራይብ እንደምታደርጉ ተስፋ እናረጋለን ማለት ነው። አንቺም ጠንክረሽ እንደምትሰሪ እና ሰዓቱን ሰብስክራይብ ጨርሰሽ ከዛ ወደ ክፍያ

አዎ አንቺ ምን ያን ይሄን ቤት ስትከፍቲ እንደው ልጠይቅሽ አውቅ ነበር። ምን ዓላማሽ? ለምን የከፈትሽው? ምን ትሰሪበት ነው? ለምንማ ያው ስራው ሲጀምሩ ነው፣ አይ ቢሆን የሚመጣልሽ እና እስከ ዛሬ አሁን እኔ እንኳን መክፈት እፈልጋለሁ ካልሽኝ ቆይቻለሁ። ለምን አልከፈትሽም? ከፍቼ ነበር ከጓደኛዬ ጋር

ትርፍ ሰዓት ያንን ትርፍ ሰዓት ቁጭ ብለሽ ስልክ የምታወሪ ምናምን ነገር ጥቅስ ያቶ ጓደሽ ምናምን ጊዜ በጣም ይፈልጋልና ጠንክረሽ ልትሰሪበት ተስፋ አድርጋለሁ። እንግዲህ አልጫነሽም፣ ግን እንደ ሰው ግን እመኛለሁ። ሰላም ነው። ሰው ልጅ ፍላጎቱን ይጀምራል፣ ግን መጨረሻውን አላህ ነው የሚያሳምረውና ተከታትለው እና እየተመለከቱበት እየተለመደ ያለው ተስፋን አልቆርጥም፣ ኢንሻአላህ ግን ደግሞ ሐሳብ ደግሞ እራስሽ ነው። ስለዚህ በቃ ይህን በቃ በተግባር የሆነ ቦታ ላይ የመድረስ ደግሞ ያንቺ ነው። እግዚአብሔር ያግዝሽ። ኦኬ ግን ያንቺን ጥንካሬ ይፈልጋል። ያኔ በአመቱ ውስጥ ዋች አወሩም ሰብስክራይብ መጨረስ ስላለብሽ ከአሁን ጀምረሽ ጠንክረሽ እንድትሰሪ እመክርሻለሁ። እንደኛ ማለት ነው ብዙ አላውቅም ያለኝ ያክል እናገርሻለሁ። ከዛ ደግሞ እንሰራበታለን። የሚተርፍ ጊዜ ነትን፣ ጓደኞቿ፣ ቤተሰቦቿ ደግሞ ሰብስክራይብ እያረጋቸው አባረሳት ማለት ነው። አይከብድም፣ አይከፈልበትም። ሰብስክራይብ እያረጋቸው ማለት ብቻ ነው የሚከብድ ነገር የለውና ከቻላችሁ ደግሞ ቶሎ ብላ ሺህ እንድትሞላ ወደ ጓደኞቻችሁ ሼር እያደረጋችሁ አግዟል። ሼር ሰብስክራይብ በማድረግ ተባበሩን። ከእናንተ የለም ከለበ ቤተሰቦቻችን ሰላም ሆኖልን ዛሬ እነግራለሁ። አዎ ዛሬ የመጣ ነው። በቃ ይሄ አካውንታችን በይፋ ከፍተናል ለማለት ነው የመጣ ነው ማለት ነው። በቀጣይ ደግሞ አዳዲስ ቪዲዮዎች እያያዝን እንመጣለን።